ለሽ እናት አፏት ቤት አይገባኝም። ለምን መጣሽ? የመጣውበት ምክንያት እኮ እየነገርኩሽ ነው። አልፈልግም አንቺም ከነ ምክንያቶች መምጣት አያስፈልግሽም። ከነ ምክንያቶች እዛው መቅረት። የመጣውበት ምክንያት እኮ እየነገርኩሽ ነው። እሩታ ምን አመጣሽ? እውነት ምን አመጣሽ? አንቺ እየተቀተልሽ እንደ ውሻ እየተቀተልሽ እየተቀተልሽ፣ እየተቀተል ደግሞ እኮ ጎረምሶቹ ነው የምትከታዩ። ድሜ ልክሽን እየተቀተልሽ ኑሪ። የምሬ ነው ምልሽ ማለት ነው እና እሩታ እንግዲህ እናት አባቴ ቤት ምን ትሰሪያለሽ? እሩታ አንቺን ለማስረዳት ነው። ምን ታስረጃለሽ? አብርሃም ነይ ብሎሽ ትመጫለሽ። ካልገዛሽ እኔ አልገዛውም

ርካሽ ሆን ሰው ቆበርቀ አውሩዳ ግቢያቸው በደንብ አዝሎት እሷ ከገባችበት እንደቆሸሸ ነው የምንቆጥረው ማለት ነው። ምክንያቱም ድርጊትዋ በጣም ስለሚያስጠላ ትውልድን ገዳይ እንትን ስለምትሰራ ማለት ነው። ሁሉ ነገርዋ ሰላም አሌይኩም ረመቱላ በረካቱ። ውድና ያትከበራቸው ቻናል የቤተሰቦቹ እንዴት ናቸው? ልጅ ደህና ናቸው? ለማንኛውም ላይክ፣ ሸር፣ ሰብስክራይብ እያደረጋቸው እስከ መጨረሻ ተከታተሉኝ። እና አቶ አብርሃም የክሮቤል አባት እንግዲህ ወርቁ ያችኝቱ ውሻዋ ገዛችሁም የገዛሁት እኔ ነኝ። ስለዚህ ለማስረጃ ብሎ እችኝቱ ጎትቶ አመጣ። አንድ ልጅ የገዛሁ አንተን አተምጦብን አላለም ወይ? ወይስ እናንተ ግዴታ እሷን ጎትታችሁ መምጣት አለባችሁ? አተምጦብን በቃ ማየት አልፈልግም። ማየት ካልፈለግሽ ስልክሽን ዝጊ ትሉኝ ይሆናል። ተመልካችም ይሄ ነው የሚለው። እውነቴ ነው የምላችሁ። እንግዲህ አንቺ ደፈረሽ ስትመጪ አታፍሪም። እንደ እውነቴ ነው የምልሽ ማለቴ ድራማ ነው የምትሰሩት። ቤተሰብ ያቃል። በእርግጠኝነት ግን ማለት ነው ራሳሽን ዝቅ አድርጋን አድርገሽ ራሳሽን አዋርደሽ የማይሰራ ነገር እየሰራሽ በተለይ ሳመኝ ስትነ ያንን ነገር እኮስ አሁን የትኛው እኔ እንዴት እንደሚዘገነነኝ። ወድ ቤተሰቦች አክተዋ ድርጊትዋ ስታቅፈው ምናምን ያ ነገር እኮ ቤተሰብ እኮ ይመለከታል። አሁን እነ ሜላት ቤት ቴሌቪዥን አለ፣ እነ ሩታ ቤት ያ ያሉ፣ እነ ሜላት ቤት አለ። ህዝብ ያየዋል። እንደ ዋታ ፍሬም፣ እንደ ሽማግሌ ቤት ስለት ብለሽ ስትገቢ ማፈሪያ እውነቴ ነው የምልሽ። የሩታ አባት የሩታ ናት ያ ያሉ ጋይስ፣ የሚደረገው ቪዲዮ ቪዲዮ ላይ ሩታ እንደዚህ ናት ወይ እንደዚህ ቀውጤ ናት ወይ ነበረ ሲሉ የነበረው ከዚህ በፊት ራሱ ማለት ነው። እና በአካልና በቪዲዮ ትለያያለች። አሁን ሚዲያ ስትጀምሩና ካልጀመራችሁ ደግሞ አንድ አይደላችሁም፣ ሳትጀምሩ ምስኪን ናችሁ። ከቤተሰብ ጋር ግን እዛ ጋር ደግሞ ሚዲያ ላይ የምታዩት ባህሪያችን ሌላ ነው ማለት ነው። ማለቴ በቃ ግዴታ ለስራ ስንል የምንጠቀመው ባህሪ ያለ እኔም ጭምር ነው ምላችሁ። እዚ ጋር ማራግበው ሌላ ነው፣ እዚ ጋር ደግሞ ሌላ። እንደዚህ ብዬ አላወራም አልሳደብምም። አሁን ከሚዲያ ውጭ ባለው ካለው ከሰው ጋር ማለት ነው ተግባብቼ ነው ምኖረው። እንዴ በቃልቹ ብለው ነው ወደ መጣውበት የሚመልሱኝ። የምሬ ነው ምላችሁ እና ያ ያ ነገር ስለሚያዩ እንዴት እንዳላፈረች አላቀም። ሰትት ብላ መግባትዋ ራሱ ለእናንተስ ችግር የለውም? ተመካክራችሁ ነው። ምንም ይሁን ምንም እንደ አብርሃም ያደርገዋል ብላችሁ ታስባላችሁ? ውድ ቤተሰብ እሷ ኬታ አባቷ አምጥታ ነው የምገዛው? ነው የኔ ጥያቄ። እናንተ ስታስቡት ፍረዱ። እናንተ ጋይዝ እና ለሩታዬ፣ እንግዲህ ሰው አሁን ሩታ ወይ ሰው ወሬ አትስሚ ብዬ ለመናገረን ስለሚከብደኝ ውድ ቤተሰቦቼ የሰው ወሬ ለምን ትሰማያለሽ ብዬ አልናገርም ብያለሁ። ቀንም ማለት ነው። ስለዚህ አልናገርም ትላንትና ሲያገኝና ነው ተናገራለ። ስለዚህ አሁንም አልናገርም። ለምን ስለማትሰማ። እና አብርሃም አያውቅም። እሺ፣ እንዴት እየተጫወተችባቸው ይሆናል? እንደ ሩታ ውድ ቤተሰቦቼ ማለቴ፣ ፕራንክ እያደረገችው ይሆናል ለአብርሃም። አንተም እንደዚ ያደርገኛል፣ ስለዚህ እኔ በተራዬ ልበቀለ ብዬ ነው። እየተበቀልቁ ነው ልትለው ይሆን ብቻ ሊሆንም ይችላል አይታወቅም ማለት ነው እና በይው ጢባጢቤ እንደተጫወተብሽ ተጫዋችበት። እውነቴ ነው ምልሽ። በይው እንዳስፈለገሽ ማለት ነው። አራስነሽ ግቢ እንዲረግጣ አድርጊው። ሀያ አራት ሰዓት ሀያ አራት ሰዓት ልጅ ይዘሻል አይደል? የምትውይው እሱም እንዲመላለስ አድርጊው ማለት ነው። እየመጣ ይኸው ሩታዬ፣ ሄርሜላና መጣው ይኸው ሩታዬ። አብርሃም እኮ ምስኪን፣ ምስኪን የምትሆነው ነገር ነው የሚገርመኝ። አንድ ዞር አድርግልን፣ እቺ ሴትዮ አንፈልግም ማየት። እንዲ ልጅ ሊያሳብደን ነው። አንፈልግም፣ በቃ ዞር አድርግልን። ማናት ሄርሜላና ምንድን ነው? ዞር አድርግልን ነው የምላቸው። ውድ ቤተሰቦች አሁን ከሰው ጋር እራሱ ስትገናኙ ይሄ ከአብሮሽ ጋር የምትሰራው ምናምን አብርሽ ነው የሚሉት በበዛት፣ ማለት ሚዲያ ላይ ነው አብርሃም የሚባለው፣ እና አብርሃም ነው ስሙ ግን ሙሉ በሙሉ አብርሽ ነው እና ከአብረሽ ጋር የምትሰራው ሴት ቤተሰብ የላትም፣ እንዲ በቃ ይሁን። ከሰው ጋር ምናምን ስትገናኙ ከዛ ቤት ልጅ ጋር ከታደሰ ልጅ ጋር የምትሰራውም ደግሞ ቤተሰብ የላትም እንዲ ምናምን ነው የምትባለ ደ አጋጥሞኛል። ስታስጠይ ምክንያቱም ዋክት ሽና ድርግድ ስለው ያስጠላ ነው ሚስት እኮ በጣም ጎበዝ ናት፣ ጠንካራ ናት ምናምን ትባላለች ማለት ነው እና ከዚህ በፊት ባለፉ ነገራቶች ራሱ በቃ ጎበዝ እንደሆነ ጠንካራ እንደሆነች ሰው ይነግርላታል። ለዚያ ችኝት ከሱ ጋር የምትሰራው ቢያንስ ለቤተሰቦች ሆነ ለክብራ ትጨነቅም እንዴ ቤተሰብ የላትም እንዴ ምናም ተብሎ ሚዲያ የሚጠቀም ሳይሆን አሁን ቲክቶክ ምናምን የሚጎረጉሩ ልጆች እናንደ ወራዶች የአስራ አራት አመት እና የአስራ ሶስት አመት ልጅ እራሱ ይከታተላቸዋል። ስልክ አላቸው። አዳሜ ማለት ነው። እቺ ሴት እኮ ስታስደላ እናንተ ወንዶቹ ራሱ እኮ ናቸው። የምሬን ቡታጀራዎች ትላላቸው ብዙ ሰዎች ልጆች ማለት ነው። ቡታጀራዎች አትበሉት። በሷ የመጣ እሷን ብቻ ስደቧት፣ ውቀጧት፣ ርካሽ። የምር እና እኔ ከሁሉም የገረመኝ ውድ ቤተሰቦች ያ ሁሉ አክ ስታደርግ ነበረ ቪዲዮ ደግሞ በቴሌቪዥን ምናምን ያያሉ ብያችኋለሁ። እና ያ ያ ነገር ስላለ አሁን ቤተሰብ ያየዋል። የሩታ ቤተሰብ እንደ ጋሽዬ ያያሉ። ውይ አቤት ውርደት፣ አቤት ቅሌት፣ አቤት ውርደት። እይ ለገንዘብ ተብለውማ እንደዚህ ራስን አይሸጥም እውነት እና የሩታ አባትና የሩታ እናት የነ አብርሃም አባትና እናት ቴሌቪዥን ያያሉ ይከፈትላቸዋል በእንትኑ ዋይፋይ ተገጥሞ ማለት ነው። እና ይከፈታል። በቃ ቪዲዮ ከተለቀቀ ያንን ቪዲዮ እስኪ እናያቸው ዛሬ የምንተለቀቀ ዛሬ የምንተባለ ይባላል። እና ያ ያ ነገር ይከታተላሉ። እነሱ ደግሞ የምሬ ነው ምላቸው ያ ያሉ ቴሌቪዥን። ስለዚህ ያ ያ ስለሚያዩት አሁን ስረት ብላ ደግሞ ከሱ ጋር ስትመጣ፣ የትኛው ሴት ክብሯን ዝቅ አድርጋ እንደዚያ አይነት አክት የምትሰራው ከባለ ትዳር ወንድ ጋር የትኛው? የእነሱ ቤተሰቡም እኮ እንዴት እንደሚሸማቀቁብሽ ማለት እንዴት እንዴት እንደሚያሾፉብሽ። ራሱ እንዴት ትሰራለች እንደዚህ አይነት ስራ? ሴት አይደለችም እንዴ ራሷን ክብሯን አተጠብቅም እንዴ ነው የምትባሉት ማለት ነው። እና እንዴት እንዳላፈረችም አላውቅም። የፈለገ እኔ ድራማ ራሱ ቢሆን በእሷ ቦታ ብሆን ማለት ነው፣ ውድ ቤተሰቦቼ፣ ውጭ የኑሮ ተግቤ አልገባም ነበረ። እኔ በእሷ ቦታ ብሆን ምክንያቱም የፈለገ ስራ ቢሆን ሰርቼዋለሁ አይደል የሚያስጸይፍ አስጸያፊ ድርጊት እየሰራው ስለነበረ አልገባም ማለት ነው። እንዴ ምን ልል አፍራ አለሁ ለራሴ ያ ስላደረግኩት፣ ወይ ከሚዲያ ያላፈረችው ከቤተሰብ ታፍራ ላይ ቢሆንም ያሳፍራል። የምሬ ነው ላቸው ሰው ለገዛ ብሎ ክብሩን አይሸጥም። ስቀደል ደግሞ ቤተሰቦች ዋራሱ ቅሌት አምናቸው እውነት እኔ ይቅርታ አድርጉልኝ እና ወራዳ ናቸው። እኔ ቤተሰብ መሳደብ አልፈልግም፣ ይቅርታ። እና ግን ቆንጥጣችሁ ብታኖሯት ይሻላችሁ ነበር፣ ግን ፈታችሁ ለቃችሁ ይኸው ዳሜ ተደረቢ ሲሆን እያየሽ አሁን አንድ እያንዳንዱሽ በተለይ አዲስ ሄዳችሁ እናንተማ አይገርማቸው። እውነት ሄደው ምላቸው የሚዲያ ሰው እና አረቤት ሄደን የምንሰራ ሴቶች አንድ አይደለንም ማለት ነው። ስለዚህ እንደኛ አይነቱ ሊዝረቅ ማለት አረ እኛ መንትናንልን ውድ ቤተሰብ ውጭ መጥፎ ነገር አንማኝም። ለማንኛውም ሩታየ ልክ ልኳን ስለ ነገር ሲያደስ ብሎኛል። ግን ወርቆ አብርሃም ነው የገዛልሽ። በዛ ላይ ደግሞ አብርሃም አያደርገውም። ሲጀመር ሲጀመር ከየት አምጥታ ነው የአራት መቶ ሺህ ብር ወርቅ ለሩታ ብላ ምንገዛልሽ ወይኔ በላቸው የማይመስል ነገር ቢደስ ሰሩ በአሁን ቢያዝ ኮ ለተመልካች ሽማ ይዛችሁ እንዴ! አሁን እኮ እኔ ማሽቃበጥ እፈልጋለሁ፣ ግን ማለት ነው ህሊና እያወቀኝ ደግሞ ማሽቃበጥ አልወድም። እንዴት አይመጣልኝም ማለት ነው። ለምሳሌ አብርሃም፣ እንዴት እሷ ገዝታ ለምን ትሰጣታለች? አንተ ገዝታ አትሰጥም ወይ? ለምንድነው ወችኝቱ ደደብ ወይም ደግሞ ውሽሚት ለምን አትሰጥም? ለማለት ይከብዳል። እኔ እንዴት ብዬ እንዴ? አትገዛም ልገዛም አችልም

ምን አመጣው እውነት ምን አመጣ እየተዋወቀ ተላለቅናሉ። እኛ የራሳችንም ሀጽያትና ወንጀል አንሱን ደግሞ የእነሱ እንሰብሰብ እንዴ? እኔ ሰውኖች ኝቱ እየዥለጥኳት ወንጀለኛ አደለሁ ማለት ነው። እየበትቁ እየነቀልጉለት ነው። ይንቀልሻ አቦ ከምድረገጽ እንደው ባጋጠምሽ። ዛሬ ራሱ ከተማ ገብቼ ነበር የለሽም ማለት እንደዚህ ዞር ዞር ብዬ ነበረ። ዙር ያድርግሽና ማለት ነው። እነሱ ራሱ አላገኘዋቸውም። ያው እነሱ ተቃላቸው በነሩ ተግቢ ነው የቀረጹት። ሰሞኑ ግን ሲቀረጽ የነበረው በነሩ ተግቢ እኮ አልነበረም። ውድ ቤተሰቦች ለማንኛውም ሰላም ሁኑልኝ።